በማዕከላዊ ኢትዮጵያ ክልል እንገኛለን። ሀዲያ ዞን የሀዲያ ብሔር እንግዲህ የተለያዩ የአለባበስ ስርዓት የአመጋገብ ስርዓት እንዲሁም ደግሞ የመገልገያ ቁሳቁሶች አሉት። እኛም ዛሬ የባህላዊ ምግቦችን እንዲሁም ባህላዊ የቤት ውስጥ መገልገያ ቁሳቁሶችን በጥቂቱ የምናይ ነው የሚሆነው። አብራችሁን ቆዩ። እንግዲህ አሁን ፊቴ ላይ አሁን እዚህ ጋር የሀዲያ ባህላዊ ምግቦች እንዲሁም ደግሞ መገልገያ ቁሳቁሶችን እያየው ነው። እስኪ እያንዳንዳቸው ትርጉማቸውን ምግቦችንም ከምን እንደሚሰሩ እስኪ ያስረጅን። እሺ፣ አመሰግናለሁ። ይሄ አተካና ይባላል። ይዘጋጀው መጀመሪያ እንሰትፋ ቃል እንሰት ተፍቆ ይጨመቃል። የተጨመቀው ቡላ ቆጮ ስር ይቀመጣል። ከቆይታ በኋላ ያ ቡላ ወጥቶ አተካና ለመስራት ዝም ብሎ አይሰራም። እንትን በእንትን በወንፊቱ ይነፋና ከዛ ዱቄቱ ማለት ነው። የሙላው ዱቄቱ እሺ፣ በእንትን በሸክላ ተደርጎ እሱ ይሰራል። ከቆይታ በኋላ ቅቤ ይደረጋል። ቅቤ ላይ ነው አው ቅቤ እንትን እያማሰሉ ቅቤ ይደረጋል። ቅቤ ከተደረገ በኋላ አይቤውን ያማስላሉ። አይቤ ከተደረገ በኋላ ኢላዩዳ ደግሞ የተነጠረ የተነጠራ ቅቢያ አለ። እሱን አድርጎ ለሰዎቹ ያቀርባል። ሌሎች የሚገቡ ቅመማ ቅመሞች ይኖራሉ። ቅመሞችም አለ፣ ጨው ይገባል። አተካና የሚቀርብበት የተለየ ጊዜ አለ ወይስ ሁል ጊዜ መስራት ይቻላል ነው? የተለየ ጊዜ አለ። ጊዜ መቀርቦ ያ ወዴ ስደርስ አተካና ይቀርባል። የክብር እንግዳ ስመጣ አድያ ባህላይ አተካና ይቀርባል። የሚበላው በዚህ በማንኪያ ነው። በማንኪያ ደግሞ የሚዘጋጀው ከቀንድ ነው የሚሰራው ስማለሁ ሙጥቀሻ ይባላል። ሙጥቀሻ ይሄ ስለማይመችሽ ለአንቺ በዚህ ላጉር ስልሽና ላስቀብልሽ። የተለየ ቴስት ነው ያለው። ደስ ይላል። ቅቤውም ንጹሕ ነው። ይታወቃል። አፍ ላይ ቆንጆ ነው። እዚህ ጋርም እያየሁ ነው። አንድ መጠጥ እዚህች ጋ ደግሞ መጠጥ ነው። ባህላዊ መጠጥ አለው በገብስ ብቻ ነው የምትሠራው? በገብስ ብቻ ነው። አዎ፣ ቦርዴ ይባላል። ባዴ ይባላል። ቦርዴ ነው የሚሰራው። በገብስ የሚሰራው ገብሱ ይቆላል። እዛ ይፈጫል። የተፈጨው ገብስ በዚህ እንትኑ፣ በዚህ ይነፋል። በዚህ ተነፍቶ እንትኑ፣ ዱቄቱ ባህላዊ ወንፊት ነው። አዎ፣ ባህላዊ ወንፊት በዚህ ይሄ ቆሻሻ እንዳይጨመር በዚህ ያጣላ ነው በቃ። ለእዛት ገብሱኑ መጀመሪያ አስፈጭነው ከእዛ በዚህኛው አጣራ ነው። አዎ፣ ከእዛ በኋላ ምንድን ነው የሚደረገው? ከእዛ በኋላ ቢጥል ተደርጎ እንትን ይደረጋል፣ እንዲፈላ ይደረጋል። አዎ፣ የተፈላውን ደግሞ በዚህ በእንትኑ በዚህ በቃ ነው የሚቀርበው። ምንድን ነች ይቺ? ስሙ እምብሎ ነው የሚባለው። እምብሎ በስንት ቀን ይደርሳል? ይሄ በሶስት ቀን ይደርሳል። በሶስት ቀን ይመጣል። አዎ፣ በሶስት ቀን ይመጣል። አዎ፣ የሞክረው ኳር ስኳር ይላል ጣፈጥ ነገር ይላል። አነቀላ ይባላል። አነቀላ የሚቀርበው በዚህ በውጭታ ነው። ለክብር እንግዳ ነው የሚሰጠው፣ ለአባቶች፣ ተማሪዎች ሲመረቅ፣ ትልልቅ ሰዎች ሹመት ሲሰጣቸው፣ ይሄ ውጭታ ነው የሚቀርበው። እዚህ ደግሞ ምን ተደርገው ነው የሚሰጣቸው? አነቀላ። አነቀላ ደግሞ የሚሰራ ከገብስ ከቅቤ፣ ጨው ተጨምሮ እቤና እንትኑን ጫውን፣ ጋብሱን አንድ ላይ ይለወሳል። የተለወሰውን እንትን በዚህ ውስጥ ይከተታል። የተከተተ ላይ ቅቤ ይደመራል። ከላዩ ላይ ቅቤ ደግሞ ዝም ብሎ ቅቤ አይደመረ። እንትን የተነጥረ ቅቤ ተነጠረ ይደረጋል። ለክብር እንግዳ መቀረ ነው እሱ። ምንድነው አነቀላ ይባላል። አነቀላ በማንኛውም ጊዜ እቃ ይወጣል

ቆንጆ ነው። አመሰግናለሁ። ያው አካባቢውም በቅቤ ይታወቃል። አካባቢ ከዛም ይህም በአንተ ነው በውጭታ ነው የሚዘጋጀው። ባአዲኛ ደግሞ የቅቤ ስሙ ምንድነው? የተነጠረና ያልተነጠረ ቅቤ ይለያለ አይደል? አንሳቤላ ተብሎ ታወቃል። የተነጠረው አንሳቤላ ነው፣ ያልተነጠረው ቡሮ ይባላል። ለዚህ ተብሎ ይቀርባል። እሱም ምንድን ነው ለክብር እንግዳ ነው ልጆች ሲመረቅ እናቶች የሚያዘጋጁት ይሄንን ቅቤ ነው። ይሄ ቅቤ ከተሰጠ በኋላ ያ የተመረቀ ልጅ ምን ምን ያደርጋል? ባዶ ወጪታውን አይመልስለት ባለቤቱ ማለት ነው። የሆነ ነገር ያስገባል። ለምሳሌ ብር ስጦታ አስገብቶ ነው የሚልከው። አሁን እንግዲህ ባህላዊ መገልገያ እቃዎች ላይ ደርሰናል መስፈሪያ ነው የሚባለው በአማርኛ ባዴኛ ቁና ይባላል ይህንን ሰዎቹ ለምንድነው ድሮ የሚጠቀሙት ብድር ይወስዳሉ በዚህ ነው የሚለካ ይህን ሲሰጡ በዚህ ይለኩና በዚህ ይመልሳሉ ይሄኛ ደግሞ ጀንብሮ ይባላል። መጀመሪያ ብዬሻለ አተካና እንዴት እንደተሰራ አልነገርኩሽ። መጀመሪያ በዚህ በጀንብሮ ነው የምሰራ ሰፋ ስለሚል በዚህ ላይ ሙሉ አልጎ ሰርቶ ነው እናቶች ለልጆችን፣ ለባሎቻቸው፣ ለጎረቤትን በዚህ ላይ የተሰራው አተካና ነው። በያንዳንዱ በዛ ምቀነሰው ተባሮናት ድቤ ይባላል። በጭቃ ከቆዳ ምሰራ ነው። ከጀርባው ደግሞ ሸክላ አለው ሸክላ አለው

ለአባቶች ተለቅ የሚላል በመጣ በአደኛ እንጀፋ ይባላል። እንጀፋ ጡዋዳ ተብሎ ይጠራል። እንትን የቅድም የጠጣሽውን በዚህ ሜታ ይጠጣ እንትን ተቀንሶ በዚህ ይሰጠኛል ማለት ነው። ይሰጣል። ይህ እኛ ደግሞ የቡና ምጣድ ነው። ሸኪላ ናት። በሸኪላ ነው የምትሰራ። የቡና ቡና የሚቆላበት በዚህ የሚቆላ ቡና በጣም

ኮባ ደርቆ በእሱ ነው ጫይው። ከንጫይ ጎበዝ እናቶች ናቸው የሚሰሩት። ቄዎ ይባላል። ባድኛ ይሄ አምቾ እንትን የሚደረግበት በዚህ ላይ ነው እንትን የሚደረገው። እናቶች እንግዳ ትመጣ፣ ይሄንን አንጥፎ ከላዩ ላይ ቁርበት ጨምሮ ቁርበት አሁንና እሱን ጨምሮ ነው የሚያደርጉት። የሚዘጋጀው ደግሞ በቃጫና በኮባ ነው። በኮባ ደግሞ ቃጫ ብዙ ስራ አላቸው። በጣም ገለጦም እኔም ገለጦም